ጥያቄዎችን እንቀጥላለሁ ማለት ነው። የዛሬው ጥያቄዎች አንደኛ ቱስቴፕ ቬሪፊኬሽን ላይ ሳምሲንግ ረር እያለ ስልክ በመቀያየር ሞከርኩት ያስቸግረኛል የሚል ጥያቄ አለ። ቱስቴፕ ቬሪፊኬሽን እንግዲህ በኢትዮጵያ ውስጥ በስልክ ቬሪፋይ መደረግ አቁሟል። ስለዚህ ጉግል አውተንቲኬተር የሚል አፕሊኬሽን አውደ፣ በዛ ጉግል አውተንቲኬተር የሚሰጥህ ኮድ አለ። ያንን ይዘህ ነው እንትን የምትለው ቬሪፋይ የምታደርገው ዝርዝር መረጃ ከፈለክ ደግሞ ከስር ኮሜንት ላይ መጠየቅ ትችላለህ ማለት ነው። ሼር ላረግላችሁ እችላለሁ። ለሌላው ሰብስክራይበሮቻችንን ሀይድ እንዴት ነው ያደርገው የሚል ነገር አለ። ሀይድ ለማድረግ ቀላል ነው። ክሮም ስቱዲዮ ውስጥ እንገባለን። ከዛ በኋላ ሴት አለ ሴቲንግ ውስጥ ከብትን፣ አድቫንስድ ሴቲንግ የሚል አለ። ከዛ ፕራይቬሲ፣ ከዛ ሰብስክሪፕሽን፣ ከዛ ኪፕ ኦል ማይ ሰብስክሪፕሽንስ ፕራይቬት ካል ነው። ስለዚህ ማንም ሰው ሊያብን አይችልም ነው ሌላው ሀውዶ አፕላይ ፎር ሞኔታይዜሽን ነው። ሞኔታይዜሽን እንዴት ነው አፕላይ የማደርገው የሚል አለ። ያ ማለት እንግዲህ ሰዓት ከሞላን በኋላ አራት ሺ ሰዓት እና አንድ ሺ ሰብስክራይበር ከሞላን በኋላ ሞኔታይዜሽን እንግዲህ መሙላት ቀላል ነው። ወደ ዩቲዩብ ስቱዲዮ እንገባለን። ከዛ በኋላ ሞኔታይዜሽን ታብ እነካለን። ከዛ በኋላ ያለው ስቴፕ ባይ ስቴፕ እንግዲህ ለኢሊጂቢሊቲው ካሟላን ስቴፕ ባይ ስቴፕ እየነካን መሄድ ነው። ቀላል ነው ማለት ነው። መጀመሪያ ግን ዩቲብ ስቱዲዮ ላይ ነው አጀማመሩ። ሌላው ሀውመች መኒ ካን አሜክ ኦን ዩቲብ የሚል አለ። ዩቲብ ላይ ምን ያክል ገንዘብ ልሰራ ችላለው የሚል ነገር አለ። ይሄ እንግዲህ ዩቲብ ላይ ምን ያክል ገንዘብ እንሰራለን የሚለው ነገር የተወሰነ ነገር የለውም፣ እንደየ ሁኔታው የሚለያይ ይሆናል። ለምሳሌ ሲፒኤም የሚባል ዋን ሳውዘንድ ቪው ማለት ነው ያ ማለት በአንድ ሺህ እይታ ምን ያክል ይከፍ በአንድ እይታ ምን ያክል ይከፍለኛል የሚለው ይወስነዋል። ይሄ ደግሞ እንግዲህ እንደየ ሀገራቱ የሚለያይ ይሆናል። ዩርኒች የመረጥ ከው ኮንተንት ምን አይነት ነው ለምሳሌ ፋይናንስ ቴክ የመሳሰሉ ነገሮችን ስሰራ ከፍተኛ ነው የሚሆነው። ያው አቬሬጁ ከአንድ እስከ አምስት ዶላር ነው። ነገር ግን እንግዲህ ከፍተኛውን ደረጃ የሚይዙት ፋይናንስና ቴክ እና የመሳሰሉ ነገሮችን መስራት ነው። ሌላው ኦዲየንስ ሎኬሽን ነው። እንግዲህ ተመልካቻችሁ ከየት ነው የመጣው የሚለው ከፍተኛ የሆነ ልዩነት ይፈጥራል። ለምሳሌ ከአሜሪካ ተመልካች ቢኖራችሁና ከአውሮፓ ተመልካች ቢኖራችሁ እኩል አይደለም። ከአሜሪካ የገባው ተመልካች ከፍተኛ የሆነ ገንዘብ እንድታገኙ ያደረጋችኋል። እንዲሁም ከአውሮፓ ሲሆን ደግሞ ይቀንሳል ማለት ነው። ስለዚህ ከአረብ ሀገራት ሲሆን ደግሞ ከአውሮፓ በታች ይሆናል። ስለዚህ በአንድ ሺህ ምን ያክል ሊከፍለን ይችላል የሚለው ተመልካቹ ከየት ሀገር እንደገባ ካወቅን ነው መወሰን የምንችለው ማለት ነው። ስለዚህ ዩትዩብ እንደ የተመልካቾቻችሁ ሀገር ክፍያውን ለያይቶታል ማለት ነው። ሌላው ቪዮር ኢንጌጅመንት ነው። ቪዮሩ ወይም ተመልካቹ ምን ያክል ኢንጌጅ አድርጓል ወይም ደግሞ ተመልክቶታል የሚለው ነው የእናንተን ቪዲዮ። ሌላው ታይፕስ ኦፍ አድ አርስ ሾውን ነው ማስታወቂያዎች አሉ። ሞኔታይዝ ከሆንን በኋላ ማስታወቂያዎች ዩቲዩቦቻችን ላይ ይለቀቃሉ ማለት ነው። ስለዚህ ያ የሚለቀቀው ማስታወቂያ ምን አይነት ማስታወቂያ ነው እንደ የአይነቱ ክፍያችን እንዲለያይ ያደርገዋል ማለት ነው። ሌላው ሲፒኤማችንን ወይም ደግሞ ሲፒኤም ማለት ኮስት ፐር አንድ ሺ ቪው ማለት ነው በአንድ ሺ እይታ የሚከፈለንን ክፍያ ምን እንዴት ነው መጨመር የምንችለው እንዴት ነው ማሳደግ የምንችለው የሚል ጥያቄ አለ እሱም መልሱም ሊሆን የሚችለው ታርጌት ሀየር ፔይንግ ኒች ነው ከፍተኛ ክፍያ የሚያስከፍሉ ነገሮች ላይ ትኩረት አድርጎ ኮንተንታችሁን መስራት ነው ለምሳሌ ስለ ፋይናንስ ወይም ገንዘብን በተመለከተ ለምሳሌ ስለ ክሪፕቶ ኦንላይን ቢዝነስ ምናምን የሚሰሩ ልጆች አሉ አይደለም ልክ እነሱ አሁን ከፍተኛ የሆነ ገንዘብ ነው የሚያገኙት። ፋይናንስ ነገሮች ላይ የሚሰሩ ሰዎች ከፍተኛ የሆነ ክፍያዎችን ያገኛሉ። ለምሳሌ የባንክ ማስታወቂያዎች ሊመጡላቸው ይችላሉ። ሌሎችም ኦንላይን ቢዝነሶችን የሚያራምዱ ድርጅቶች ማስታወቂያዎችን ወደ እናንተ ይለቋቸዋል። ስለዚህ ከፍተኛ የሆነ ገንዘብ ታገኛላችሁ ማለት ነው። ማስታወቂያም ሌላው ግሮ ኦዲየንስ ካንትሪስ ሃየር ኤድ ሬትስ ነው። በከፍተኛ ሁኔታ ለማስታወቂያ የሚከፍሉ ሀገራት አሉ ብያችሁ አለው። ቅድምም እንደ እነ አሜሪካ፣ አውሮፓ አይነት በተለይ የአሜሪካ ያለ ኦዲየንስ ወይም ደሞ ተመልካችን ብታፈሩ ያ አንዱ መንገድ ነው ማለት ነው። ክፍያችሁን በአንድ ሺ ምን ያክል ይከፈለኝ የሚለውን ከፍ ለማድረግ ተመልካቾቻችሁ እና የሚከፈለው ክፍያ መመጣጠን አለበት ነው ያ ማለት ዩቲዩብ ከፍተኛ ክፍያ የሚከፍልባቸውን ሀገራት ተመልካቾች እያደናችሁ እንግዲህ ሰብስክራይበር እንዲሆኑ ማድረግ ያስፈልጋል ማለት ነው። ሌላው ኢምፕሩቭ ዩር ሪቴንሽን ኤንድ ኢንጌጅመንት ነው። ስለዚህ ተመልካቾች ወደ እናንተ ተመልሰው እንዲመጡ ከፍተኛ ጥረት ማድረግ አለባቸው አሪፍ ነገር በመስራት ተመልካቾቻችሁ ወደ እናንተ እንዲመጡ ደግሞ ደጋግሞ የእናንተን ዩትዩብ ቻናል እንኳን ሰርች እያደረጉ ቪዲዮዎቻችሁን እንዲመለከቱ ማድረግ ይሄም ከፍተኛ የሆነ ጥቅም ይኖረዋል ማለት ነው። ሌላው ዋትዝ ዩትዩብስ ሬቬኒ ሼር ነው። ዩትዩብ ምን ያክል ትርፍ ነው ለእኛ የሚያካፍለን ከሚያገኘው ነገር ላይ ምን ያክሉን ያካፍለናል የሚል ነገር አለ። ቲፒካሊ እንግዲህ ክሬተርስ አርን ፊፍቲ ፋይቭ ፐርሰንት ኦፍ ኤዲ ሬቨኒው እንደ ዩቲዩብ ኪፕስ 45 ፐርሰንት ይላል። በአብዛኛው ዩቲዩብ ከማስታወቂያ እናንተ ላይ ከሚለቀቀው ማስታወቂያ የሚገኘውን ገንዘብ 45 ፐርሰንቱን ይወስዳል፣ እናንተ ደግሞ 55 ፐርሰንቱን ከዛ ላይ ከማስታወቂያው ላይ ታገኛላችሁ ማለት ነው። ይህንን ማወቅ ያስፈልጋል። ሌላው ዋታርዘ ሞኒታይዜሽን ኦፕሽንስ ቢሳይድስ ኤዲስ ይላል። ኤዲስ ያ ማለት እንግዲህ ማስታወቂያ ከማስታወቂያ ውጪ በምን ገንዘብ ማግኘት እንችላለን ዩትዩብ ላይ የሚላለ እንግዲህ በብዙ መንገድ ከማስታወቂያ ውጪ ማግኘት የምንችልበት መንገዶች አሉ። ያ ምንድነው? ቻናል ሜምበርሺፕ ነው። ሰዎች የእናንተን ቻናል ሜምበር ሲያደርጉ ሲወዱት፣ በጣም ኢንፎርሜሽን ከእናንተ እንደሚያገኙ ካሰቡ፣ ጥቅም አገኛለሁ ከዚህ ሰው ብለው ካሰቡ ሜምበር ይሆናሉ ማለት ነው። ልክ እንደነ ቲክቶክ ላይ ሰዎች ሰብስክራይብ እንደሚያደርጉት ትላልቅ ቲክቶከሮችን ጥሩ መረጃ የሚሰጡትን ሰብስክራይብ እንደሚያደርጉት የእናንተንም ዩቲዩብ ሰብስክራይብ አድርገው ከናንተ የሚመጣውን መረጃ ይጠባበቃሉ ማለት ነው። ስለዚህ በዩቲዩብ ቻናል ሜምበርሺፕ ወይም ደግሞ አባልነት የአባልነት ሲከፍሏችሁ የዛን ጊዜ ገንዘብ ይገኛል። ሌላ ሱፐር ቻት እና ሱፐር ስቲከር የሚባሉ አሉ። እንግዲህ ላይቭ ላይ ሆናችሁ ሰዎች ስጦታ ሊሰጧችሁ ይችላሉ። ዶላር 3 ዶላር፣ 5 ዶላር፣ 10 ዶላር ከዛም በላይ 15 ከዛም በዩሮ በምናምን ይከፍላሉ። በሪያል በዲርሃም ላይቭ ላይ ሆናችሁ የእናንተ ላይቭ በጣም ኢምፖርታንት መሆኑን ካመኑበት፣ ከእናንተ ጥቅም እንዳላቸው ካመኑበት ተደስተው ይከፍሏችኋል። ሱፐር ስቲከር ሱፐር ቻት ማለት ነው። ሱፐር ስቲከር እንግዲህ የምትሰሯቸው ቪዲዮዎች ላይም ሰዎች የእናንተን ቪዲዮ አይተው ጥቅም አለው ብለው ካሰቡ ስጦታ ሊሰጧችሁ ይችላሉ። በዚህ መልኩ ገንዘብ ማግኘት ይቻላል። ሌላው ዩትዩብ ፕሪሚየም ሬቬኒው ነው። ዩትዩብ ፕሪሚየም ገዝታችሁ ስትገቡ ከሚገኘው ትርፍ ላይ ዩቲዩብ ያካፍላችኋል ማለት ነው፣ ፕሪሚየም። ሌላው ብራንድ ስፖንሰርሽፕ የሚባል አለ። ይሄ ደግሞ አውትሳይድ ኦፍ ዩቲዩብ ነው። ብራንድ ስፖንሰርሺፕ ማለት ከዩቲዩብ ጋር የሚያገናኘው ነገር የለም። እናንተ ከዩቲዩብ እውቅና ውጪ እንግዲህ ተነጋግራችሁ በራሳችሁ መንገድ የምትፈልጉትን ገንዘብ ወስናችሁ ከድርጅቶች ጋር ማስታወቂያ መስራት ሊሆን ይችላል ማለት ነው። ለምሳሌ ከሪል እስቴቶች ጋር ከተለያየ የንግድ ድርጅቶች ጋር ምናምን ማስታወቂያ ልሰሩ ትችላላችሁ ዩትዩብ ላይ። ስለዚህ ያ አውትሳይድ ኦፍ ዩትዩብ የምታገኙት የእናንተን ጥረት የሚጠይቅ ነው ማለት ነው። ስለዚህ እነዚህ አራት ነጥቦች የዘረዘርኳቸው ዩትዩብ ማስታወቂያ ለቆላችሁ ከምታገኙት ገንዘብ ውጪ ገንዘብ የምትሰሩበት መንገድ ነው ማለት ነው። ሌላው ከናይ ሞኔታይዝ ቪዲዮ ውዝ ሚውዚክ ይላል ሚውዚኮችን የያዘ ቪዲዮ ለቅቄ ገንዘብ ማግኘት ወይም ደግሞ ሞኔታይዝድ መሆን ወይ ደግሞ ዩቲዩብ ፓርትነር ፕሮግራም ጓ ዋይፒፒ ጋር መግባት ትችላለን ወይ ነው ይሄ። እንደየ ሁኔታው የሚወሰን ይሆናል ማለት ነው። ያ ማለት ሙዚቃውን ለመጠቀም ላይሰንስ ካላችሁ፣ ፍቃድ ካላችሁ እንትን ልትሉ ትችላሉ። ከዛ ወዲህ ደግሞ ዩቲዩብ ኦዲዮ ላይብራሪ የሚባላለን ዩቲዩብ ራሱ ፈቅዶና ወዶ የሚለቃቸው ዩቲዩብ ላይብራሪ የሚባሉ አሉ። ክሮም ላይ ገብታችሁ ማግኘት ትችላላችሁ። ሰው እነሱን መጠቀምና ገንዘብ መስራት ይቻላል ማለት ነው። ከዛ ውጪ እንግዲህ ሰዎች ያለውቅናቸው የእነሱን ሙዚቃ ስትጠቀሙ ምንም እንኳን ኮፒራይት ባይሆንባችሁም ስትራይክም ባይልኩባችሁ ማለት ነው፣ በኋላ ላይ የሚሰራው ገንዘብ ለእነሱ ነው የሚሄደው ለእነሱ ነው የሚሄደው። እናንተ ትሰራላችሁ ለእነሱ ገንዘቡ ይሄዳል ማለት ነው። ስለዚህ የሰው ሙዚቃ ያለ ፍቃድ መጠቀም ላይሰንስ ሳይኖር ክልክል ነው። ሌላው ዊል ፕራይቬት ኦር አሊስትድ ቪዲዮ ካውንት ተዋርድ ዘ 4000 ሃወር ትሬሾልድ የሚላለ ያ ምንድን ነው? ቪዲዮዎች እንግዲህ ፐብሊክ፣ ፕራይቬት እና አሊስትድ ብለን ልንከፍላቸው እንችላለን። ፕራይቬት ቪዲዮ ቪዲዮ ስንጭን ፕራይቬት ልናደርገው እንችላለን፣ ሰው ላያየው። አሊስትድ ደግሞ የሚባላለ ብዙ ጊዜ ቪዲዮ ስትጭኑ ይሄ አሊስትድ የሚባለው ነገር በጣም ይጠቅማቸዋል ባይዘቤ ቪዲዮ እየጫናችሁ እያለ ፐብሊክ አድርጋችሁ አትጫኑ ብዙ ጊዜ መረጃዎችም ሲሸራሸር ዩቱብ ላይ ታችሁ ሊሆን ይችላል ለጊዜው አንሊስትድ አድርጋችሁ ልክ ቪዲዮን ጭናችሁ ስጨርሱ ሁሉ ነገር ካበቃ በኋላ ነው ፐብሊክ ማድረግ ያለባችሁ ባዜ ግን በዛው መቅረት የለበትም ማለት ነው ያ ቪዲዮ አንሊስትድ ሆኖ መቅረት የለበትም አንሊስትድ እና ፕራይቬት የሆኑ ቪዲዮዎች የሚቆጥሯቸው ሰዓቶች አይመዘገቡላችሁም ማለት ነው ስለዚህ ምንድነው ማድረግ ያለባችሁ ወደ ፐብሊክ መቀየር ነው እነዚህ አይነት ቪዲዮዎች ታይተው ገንዘብ ሰዓት እንዲያስቆጥሩላችሁ ከፈለጋችሁ ከፕራይቬትና አንሊስትድ ማውጣት ይኖርባችኋል። በዚህ ዩቲዩብ ሞኒታይዝድ አያረጋችሁም። ቀድሞውንም ሰዓት ቆጥረው ከሆኑና ልክ ዩቲዩብ ስትመዘገቡ እነሱ በአሊስትድ ስር ካሉ የእነሱ ሰዓት ሰዓት የለባችሁም። አንዳንድ ጊዜ ኖርማሊ የእናንተ የሆነ ቪዲዮ አንሊስትድ ላይ ገንዘብ ሰዓት ቆጥሮ፣ ነገር ግን አንሊስትድ ላይ ልትረሱ ትችላላችሁ ዩቲዩብ ሰዓት ሞልቶላችሁ ወደ ሞኔታይዜሽን ስታመለክቱ አንሊስትድ የሆኑ ቪዲዮዎችን ሳትረሱ ወደ ፐብሊክ ቀይሩ። ምክንያቱም እነሱ የቆጠሩት ሰዓት ምን ሊሆን ይችላል አይመዘገብላችሁም ማለት ነው። ስለዚህ ይሄ ጥንቃቄ ያስፈልጋል። ኦንሊ ፐብሊክ ቪዲዮስ ካውንት ተዋርድ ዘ ፎርሳውዘንድ ሀወር ትሬሾልድ ማለት ነው። አራት ሺህ ሰዓት ውስጥ የሚመዘግበው ዩቲዩብ ፐብሊክ የሆኑ ወይም ደግሞ ግልጽ የወጡ ቪዲዮዎችን ብቻ ነው ማለት ነው። ኦኬ ሌላው ሃው ሎንግ ደዚ ቴክ ቱጌት ሞኔታይዝድ ቱጌት አፕሩቭድ ፎር ሞኔታይዜሽን የሚል ጥያቄ አለ። ሞኔታይዜሽናችንን ከሞላን በኋላ ዩትዩብ በምን ያክል ጊዜ ነው የሚቀበለን? እንግዲህ ሞኔታይዜሽን ማለት ይፒፒ ዩትዩብ ፓርትነር ፕሮግራም የሚባለው ወደ ክፍያ ሲስተም ውስጥ ወደ ገንዘብ መስራት ሲስተም ውስጥ የምትገቡበት ነው። እንደነገርኳቸው አንድ ሺ ሰብስክራይበር እና አራት ሺህ ሰዓት ሲኖራችሁ የምትመዘገቡት ማለት ነው። እንግዲህ ስታመለክቱ ዩቲዩብ በምን ያክል ጊዜ ነው የሚቀበላችሁ ይላል። ብዙውን ጊዜ በአንድ ወር ውስጥ ይቀበላችኋል ማለት ነው። አንዳንድ ጊዜ ሰው ያመለከተው ሰው በዛ ካለ ከዛም በላይ ረዘም ሊል ይችላል። በአብዛኛው ግን በአንድ ወር ነው እንትን የሚለው። ባይዘወይ በ24 ሰዓትም ተቀብሎ ያቃል ያየሁት፣ በራሴ ለሰው የሞላሁት በ24 ሰዓት ውስጥም የመለሰልን አለ ማለት ነው። ስለዚህ እንደ የሁኔታው ነው። ሞስትሊ ግን በአንድ ወር ውስጥ ይስተካከላል። በአንድ ወር ውስጥ ማለት ባይ ዘ ዌይ አንድ ወር ሙሉ ማለት አይደለም። አንድ ቀንም፣ ሁለት ቀንም፣ ሶስት ቀን፣ አምስትም፣ አስርም፣ አስራአምስት ሀያም ሀያ አምስትም አንድ ወር ውስጥ ነው የሚባሉት። ስለዚህ በ24 ሰዓት ውስጥም ዩቱብ ሞኔታይዜሽናችሁን ሊቀበላችሁ ይችላል። ይህንን ማወቅ ያስፈልጋል። ሌላው ላይቭ ስትሪም ቪው ወይም ደግሞ እንደዚህ ልክኔ አሁን እንደኔ ላይቭ ገብታችሁ ሰዓታችሁ እንዴት ነው የሚቆጥረው፣ ወይም ደግሞ ቪው እንዴት ነው የሚቆጥረው የሚል ነገር አለ። ቪው ኢስ ካውንትድ ወይን ኤሪል ዩዘር ዋች ዘ ስትሪም ፎር ሞር ዛን ሰርቲ ሰከንድስ ማለት ነው። እንግዲህ እይታ ተብሎ ቪው ተብሎ የዩቲዩብ የሚቆጥረው አንድ ትክክለኛ የሆነ ተመልካች ገብቶ ከ30 ሰከንድ በላይ ቆይቶ ሲወጣ ነው ማለት ነው። ያንን ቪው ብሎ ይቆጥረዋል። በሰዓት ደረጃ ግን በጣም የወረደ ሊሆን ይችላል። ይሄ ቪው እንትን ብዙ ጊዜ ከላይፍ ስትወጡ ቪውን ስትመለከቱት ሰላሳ ሰከንድም የቆየ ሰው ቪው ተብሎ ይመዘገባል። ያ ማለት ቪው በዛ ማለት ብዙ ሰዓት ታገኛላችሁ ማለትም ላይሆን ይችላል። ምክንያቱም ቶሎ ቶሎ ገባ ብሎ ከወጣ ቪው ትንሽ ሊሆን ይችላል። ግን ብዙ ከተቀመጠ ደግሞ የተቀመጠውን ያክል ሊደምረው ይችላል። ለምሳሌ ኖ ካውንት ነው። በጣም ፈጥኖ ጠቅ አድርጎ የሚወጣ ሰው አለ። ሰላሳ ሰከንድ እንኳን የማይቀመጥ ሰው አለ። ስለዚህ ያንን አይቆጥረውም ዩቲውብ ውስጥ አይመዘግበውም። ሌላ ኮንክረንት ቪው የሚባል አለ። ኮንክረንት ቪው ማለት ቶታል ብሎ ደግሞ የሚቀመጥ አለ። ያ ማለት ተመሳሳይ ጊዜ ውስጥ ምን ያክል ሰዎች አብረው ተቀምጠዋል ነው። ለምሳሌ እዚህ ጋ ሁለት ሰው እየታየኝ ነው። ሁለቱ ሰዎች ግን አንድ ላይ አይደሉም። አንዱ ይወጣል፣ አንዱ ይገባል፣ አንዱ ይወጣል፣ አንዱ ይገባል። ስለዚህ ሁለቱም በተመሳሳይ ሰዓትና እኩል ጊዜ አብረው ከተቀመጡ ያን ኮንከረንት ቪው ብሎ ይጠራዋል ዩቲዩብ። ዞሮ ዞሮ ይሄ ዝርዝሩ ላስፈልግ ይችላል። ዋናው ነገርን ጠቅስላችኋለሁ በኋላ ላይ ሪፕሌይ ቪው ይባላል። ሪፕሌይ ማለት ድጋሚ ማለት ነው። እኔ አሁን እዚህ ላይቭ ላይ ያለው ያልደረሳቸው ሰዎች አሉ፣ አልመጡም። በኋላ ላይ መጥተው ሲያዩት ያ ሪፕሌይ ቪው ይባላል። ዞሮ ዞሮ ምንድነው የሚሆነው? ሰዓቱ ይቆጠራል ማለት ነው። እንግዲህ ስለ ሰዓት አቆጣጠር በተመለከተ ላይቭ ስትሪም ዋች አወር የሚለው ዋናው ነጥብ እዚህ ጋር ያለው ያ ማለት ምንድነው የላይቭ ስትሪም ስንገባ ወይም ደግሞ እንደዚህ ላይቭ ስንገባ ዩትዩብ እንዴት ነው የሚቆጥረው? ነው ትልቁ ጥያቄ። ዩትዩብ እንዴት ነው ይህንን ሰዓታችንን የሚቆጥርልን የሚለው ነው። እሱ እንግዲህ አንድ ተመልካች በቀላሉ ለማስረዳት ያክል ገባ እንበልና ይህ ተመልካች ይህ ተመልካች እንደገባ ለምሳሌ 10 ደቂቃ ሊቆይ ይችላል። አንድ ተመልካች ቀጣዩ ተመልካች ይገባል፣ 15 ደቂቃ ይቆያል። ከዛ ደግሞ አንዱ ይገባል፣ 10 ይቆያል። በአጠቃላይ 35 ደቂቃ ማለት ነው። ሌላው ደግሞ 5 ደቂቃ ቢቆይ 40 ደቂቃ። ከዛ ደግሞ ሁለት ሰዎች 10 10 ቢቆዩ 20 ደቂቃ፣ በአጠቃላይ 60 ደቂቃ። 60 ደቂቃ አንድ ሰዓት ነው። ስለዚህ እንደዚህ ነው እየደመረ የሚያስቀምጥልን ማለት ነው፣ ሰዎቹ የቆዩትን ያክል አምስት ደቂቃ የቆየ ሰው ያቺ አምስት ደቂቃ ብቻ ነው አስመዝግበው የሚወጣው። ሌላ አስር ደቂቃ የቆየ ልክ የሁሉንም ሁሉም ሰዎች ገብቶ የቆዩትን ያክል ይለቃቅምና ይደምረዋል ማለት ነው። ይደምረውና ከዛ በኋላ በሰዓት ያስቀምጥላችኋል ይሄን ያክል ሰዓት ሁለት ነጥብ አምስት ሰዓት ሰርታችኋል፣ ሶስት ሰዓት ሰርታችኋል፣ ሶስት ሰዓት ከግማሽ ሰርታችኋል፣ አራት ሰዓት እያለ የሚያስቀምጥላችሁ ሰዎቹ ገብተው የቆዩበትን ደቂቃዎች ደምሮ ነው ማለት ነው። ለምሳሌ እኔ ሁለት ሰዓት ብቆይ እና መቶ ሰዎች ቢመጡልኝ ሁለት መቶ ሰዓት ነው ይዤ የምወጣው ሁለት መቶ ሰዓት ይዤ እወጣለሁ። ስለዚህ ዋናው መግባታቸው ሳይሆን የቆዩበት ሰዓት ተደምሮ ነው ማለት ነው። እንትን የሚለው ለዛሬ ያለኝ መረጃ ይህን ይመስላል። ቀለል ባለ መልኩ ይህን ነው ይዤ የመጣሁት። ኔክስት ታይም ምን አይነት ጥያቄዎችን እዥ የላችሁ እንደሚመጣ ምናምን ኮሜንት ላይ ጻፉልኝ። የሚከብዳችሁ ነገር ካለ ስለዚህ እኔም ቶፒክ ከማዘጋጀ ውጭ እንዲብራራላችሁ ትፈልጉት ነገር ካለ መጻፍ ይቻላል። ኮሜንት ሴክሽን ላይ ማለት ነው። ይህም ቪዲዮ የምታዩ ሰዎች በሙሉ ላይክ አድርጉ። ላይክ ትልቅ ዋጋ አለው። አይከፈልበትም ለእናንተ ሶ ቴንኪ ቨሪ ማች አላራዝም ማለትነው። ማለት ነው ቴንኪዩ